አሰልጣኝ ይታገሱ እንዳለ ዘጠኝ ጨዋታ ታገዱ። በ25ተኛ ሳምንት ተስተካካይ መርሃ ግብር ኢትዮ ኤሌክትሪክን ከድሬዳዋ ከተማ ባገናኘው ጨዋታ ላይ የቡርቱካናማዎቹ ዋና አሰልጣኝ ይታገሱ እንዳለ የዕለቱን ዳኛ አጸያፊ ስድብ ተሳድበዋል በሚል በ44ተኛ ደቂቃ በቀይ ካርድ ከሜዳ መሰናበታቸው ይታወቃል። የፕሪምየር ሊግ የውድድርና ስነ ስርዓት ኮሚቴ ዛሬ በወጣው ሪፖርት አሰልጣኙ ዳኛውን ሁለት ጊዜ አጸያፊ ስድብ በመሳደባቸው ሪፖርት የቀረበባቸው ሲሆን ዋና አሰልጣኝ ቀይ ካርድ ለተመለከቱበት በኢትዮጵያ ፕሪምየር ሊግ ደንብ ክፍል አንድ አንቀጽ 13 ከተራ ቁጥር 18 መሰረት ሶስት ጨዋታ እንዲታገዱና ብር አስር ሺህ ብር እንዲከፍሉ እንዲሁም በአጸያፊ ስድብ ስለተሳደቡ ጥፋቱ በኢትዮጵያ እግር ኳስ ፌዴሬሽን ዲስፕሊን መመሪያ ክፍል 3 ምዕራፍ 3 አንቀጽ 66 ተራ ቁጥር 1 መሰረት ስድስት ጨዋታ እንዲታገዱና ብር 5 ሺህ ብር እንዲከፍሉ በድምሩ 9 ጨዋታ እንዲታገዱና ተጨማሪ 15 ሺህ ብር እንዲከፍሉም ተወስኖባቸዋል። የሁለቱ ቡርኖ ጨዋታ በውዝግብ የተሞላ የነበረ ሲሆን ድሬዳዋ ከተማዎች የዕለቱ ዳኛ ቴዎድሮስ ምትኩ ላይ ግልጽ የሆነ ውጤት ማስቀየር በደል ደርሶብናል ይጣራለን ሲሉ ቅሬታቸውን ለኢትዮጵያ እግር ኳስ ፌዴሬሽን፣ ለኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር እንዲሁም ለብሔራዊ ዳኞች ኮሚቴ ማስገባታቸውን ሰምተናል። ከዚህም በፊት በሸገር ደርቢ ቅዱስ ጊዮርጊስ እና ኢትዮጵያ ቡናን ባገናኝ ጨዋታ ቅዱስ ጊዮርጊስ በጨዋታው በተመሳሳይ በደል ደርሶብናል በማለት ኢንተርናሽናል ዳኛ ቴዎድሮስ መቶኮ ላይ ቅሬታ ማቅረባቸው አይዘነጋም።